በሰመአብ ወወልድ ወመንፈስ ቅዱስ አህዱ አምላክ በጥቅምት ዐሥራ ሁለት በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት ቅዱስ ሚካኤል በዘነገሮ ለሳሙኤል ይቅብኦ ለዳዊት ወረድኦ ለዳዊት በቀቲ ለጎልያድ

ምዕራፍ 19 ከቁጥር 1 እስከ 16 ያለው ኃይለ ቃል እንዲህ ይላል። ጌታችን ኢየሱስም ይህን ነገር ከፈጸመ በኋላ ከገሊላ ተነስቶ ወደ ይሁዳ አውራጅ ወደ ዮርዳኖስ ማዶ ደረሰ። ብዙዎች በሽተኞችም ተከተሉት፣ በዚያም ፈወሳቸው። ፈሪሳውያንም ሊፈትኑት ወደ እርሱ መጥተው በማናቸውም በበደለችው ሁሉ ሚስቱን ሊፈታ ለሰው ይገባልን? አሉት። እርሱም መልሶ እንዲህ አላቸው፣ አላነበባቸውምን? በመጀመሪያ የፈጠራቸው እርሱ ወንድና ሴት አደረጋቸው። እንዲህም አለ፣ ስለዚህ ሰው አባቱንና እናቱን ትቶ ሚስቱን ይከተላል። ሁለቱም አንድ አካል ይሆናሉ። እንኪያስ ሁለት አይደሉም፣ አንድ አካል ናቸው እንጂ። እግዚአብሔርም አንድ ያደረገውን ሰው አይለይ። እነርሱም እንኪያ የፍቺዋን ደብዳቤ ሰጥተው እንዲፈቷት ሙሴ ለምን አዘዘ አሉት? እርሱም አላቸው፣ ሙሴስ ስለ ልባችሁ ክፋት ሚስቶቻችሁን እንድትፈቱ ፈቀደላችሁ። ቀድሞ ግን እንዲህ አልነበረም። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ አመንዝራ ያደርጋታል፣ የተፈታችውንም ያገባ ያመነዝራል። ደቀ መዛሙርቱም የባልና የሚስት ሥርዓት እንዲህ ከሆነስ መጋባት መልካም አይደለም አሉት። እርሱም አላቸው ይህ ለተሰጠው ነው እንጂ ለሁሉ የሚቻል አይደለም። ከእናታቸው ማኅፀን እንዲሁ የተወለዱ ጃንደረቦች አሉና፣ ሰዎች የሰለቧቸውም ጃንደረቦች አሉ። ስለ መንግሥተ ሰማያትም ራሳቸውን ጃንደረባ ያደረጉ አሉ። መታገስ የሚችል ግን ይታገስ። ከዚህም በኋላ እጁን በላያቸው ጭኖ ይጸልይ ዘንድ ሕፃናትን አመጡለት፣ ደቀ መዛሙርቱ ግን ተቆጧቸው። ጌታችን ኢየሱስም ሕፃናትን ተዋቸው ወደ እኔም ይመጡ ዘንድ አትከልክሏቸው መንግሥተ ሰማያት እንደ እነዚህ ላሉት ናትና አላቸው እጁንም በላያቸው ጫነባቸውና ከዚያ ሄደ ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ አምስት ከቁጥር 19 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ሁለት ወይም ሦስት ምስክሮች ሳይመሰክሩበት በሽማግሌው ላይ ነገር አትስማ። ሌላው ደግሞ ይፈራ ዘንድ የተሳሳቱትን በሰው ሁሉ ፊት ገስጻቸው። በእግዚአብሔርና በጌታችን በኢየሱስ ክርስቶስ በተመረጡ መላእክቱ ፊት አድልዎ ሳታደርግ ይህን እንድትጠብቅ አዳኝብሃለሁ። ከፍርድ በፊትም ሰውን እውነተኛ አታደርገው፣ በአድልዎም ምንም አትስራ። በማንም ላይ ፈጥነህ እጆችህን አትጫን፣ በሌሎች ኀጢአትም አትተባበር። ራስህንም በንጽህና ጠብቅ። ስለ ሆድህ በሽታና ስለ ዘወትር ደዌህ ጥቂት ወይን ጨምር እንጂ ውሃ ብቻ አትጠጣ። ኃጢአቱ የሚታወቅበት ሰው አለ፣ ወደ ፍርድም ይቀድመዋል። ኃጢአቱም የሚከተለው አለ። እንዲሁም በጎ የሚሰራ ይታወቃል ሥራውም ሌላ የሆነ አይደበቅም። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ይሁዳ መልእክት ምዕራፍ አንድ ከቁጥር ዘጠኝ እስከ አስራ አራት ያለው ኃይለ ቃል እንዲህ ይላል። የመላእክት አለቃ ሚካኤል እንኳን ስለ ሙሴ ሥጋ ከሰይጣን ጋር በተከራከረ ጊዜ የስድብ ቃልን ሊናገር አልደፈረም፤ እግዚአብሔር ይገስጽህ አለው እንጂ። እነዚህ ግን የማያውቁትን በመሳደብ ይበድላሉ፤ አይምሮም እንደሌላቸው እንስሶች በፍጥረታቸው በሚያውቁት ሁሉ በእርሱ ይጠፋሉ። ወዮላቸው በቃየል መንገድ ሄደዋልና በበለዓም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 ይህ የሕይወት ቃል ለእናንተ ተልኳል። በኢየሩሳሌም የሚኖሩና አለቆቻቸው ግን እርሱን አላወቁም፣ የነቢያት መጻሕፍትንም በየሰንበቱ ሁሉ ሲያነቡ አላስተዋሉም። ነገር ግን የሞት በቃ ፈረዱበት፣ ስለ እርሱ የተጻፈውንም ሁሉ ፈጸሙበት። ለሞትም የሚያበቃ ምንም በደል ባላገኙበት ጊዜ እንዲገድለው ጲላጦስን ለመኑት። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 83 ከቁጥር 6 እስከ ሰባት እስመ መምህረ ሕግ ይሁብ በረከተ ወየሐውር እም ኃይል ውስተ ኃይል ወያስተርኢ አምላከ አማልክት በጽዮን። የቅዱስ ማቴዎስ ወንጌል ምዕራፍ 9 ከቁጥር 9 እስከ 32 ያለው ኃይለ ቃል እንዲህ ይላል። ጌታችን ኢየሱስም ከዚያ አልፎ ስሙ ማቴዎስ የተባለ ሰው በቀረጥ መቀበያው ተቀምጦ አገኘና ተከተለኝ አለው። ተነስቶም ተከተለው። በቤቱም ለምሳ ተቀምጦ ሳለ ብዙ ቀራጮችና ኃጢአተኞች መጥተው ከጌታችን ከኢየሱስና ከደቀ መዛሙርቱ ጋር ተቀመጡ። ፈሪሳውያንም አይተው ደቀ መዛሙርቱን መምህራችሁ ከቀራጮችና ከኃጢአተኞች ጋር ለምን ይበላል? አሏቸው። ጌታችን ኢየሱስም ሰምቶ እንዲህ አላቸው፣ በሽተኞች ባለመድኃኒትን ይሹታል፣ ጤነኞች ግን አይሹትም። ሂዱ ከመሥዋዕት ይልቅ ምሕረትን እመርጣለሁ ያለው ምን እንደሆነ እወቁ። ኀጣንን እንጂ ጻድቃንን ወደ ንስሓ ልጠራ አልመጣሁምና። ከዚህ በኋላ የዮሐንስ ደቀ መዛሙርት ወደ እርሱ መጥተው እኛና ፈሪሳውያን ብዙ እንጾማለን፣ ደቀ መዛሙርትህስ ለምን አይጾሙም አሉት። ጌታችን ኢየሱስም እንዲህ አላቸው የሙሽራው ሚዜዎች ሙሽራው ከእነርሱ ጋር ሳለ ሊያዝኑ አይችሉም። ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፤ ያን ጊዜ ይጾማሉ። የአዲስ ልብስ ራፊም በአሮጌ ልብስ ቀዳዳ ላይ የሚጥፍ የለም ደህነኛውን ልብስ ቀዳዳ ላይ የሚጥፍ የለም ደህነኛውን ልብስ ይዞት ይሄዳልና፣ ቀዳዳውንም ያሰፋዋልና። በአሮጌ ረዋት አዲስ የወይን ጠጅ አይጨምሩም። ቢጨመር ግን ረዋቱ ይቀደዳል፣ ወይኑም ይፈሳል፣ ረዋቱም ይበላሻል። ነገር ግን አዲሱን ወይን በአዲስ ረዋት ይሾሙታል፣ ሁለቱም እርስ በእርሳቸው ይጠባበቃሉ። ይህንም ሲነግራቸው እነሆ አንድ መኮንን መጥቶ ልጄ አሁን ሞተች፣ ነገር ግን መጥተህ እጅህን ጫንባት ትድናለችም እያለ ሰገደለት። ጌታችን ኢየሱስም ተነስቶ ተከተለው፣ ደቀ መዛሙርቱም አብረውት ነበሩ። እነሆ ከአስራ ሁለት ዓመት ጀምሮ ደም ይፈሳት የነበረች ሴት በኋላው መጥታ የልብሱን ጫፍ ዳሰሰች። በልቧ የልብሱን ጫፍ ብቻ የዳሰስኩ እንደሆነ እድናለሁ ብላ ነበርና። ጌታችን ኢየሱስም መለስ ብሎ አያትና ልጄ ጽኚ፣ እምነትሽ አዳነችሽ አላት። ከዚያ ሰዓት ጀምሮ ያቺ ሴት ዳነች። ጌታችን ኢየሱስም ወደዚያ መኮንን ቤት በደረሰ ጊዜ አስለቃሾችንና የሚንጫጩትን ሰዎች አየ። ብላቴናይቱ ተኝታለች እንጂ የሞተች አይደለምና ፈቀቅ በሉ አላቸው። እነርሱም ሳቁበት። ሰዎቹ ከወጡ በኋላ ገብቶ እጇን ያዛት፣ ብላቴናይቱም ተነሳች። የተአምራቱም ዜና በሀገሩ ሁሉ ተሰማ። ጌታችን ኢየሱስም ከዚያ ባለፈ ጊዜ ሁለት ዕውራን የዳዊት ልጅ ሆይ ራራልን ብለው እየጮሁ ተከተሉት። ወደ ቤትም በገባ ጊዜ እነዚያ ዕውራን ወደ እርሱ መጡ። ጌታችን ኢየሱስም ይህን ማድረግ እንዲቻለኝ ታምናላችሁን አላቸው። እነርሱም አዎን ጌታ ሆይ አሉት። እንደ እምነታችሁ ይሁንላችሁ ብሎ ዓይኖቻቸውን ዳሰሳቸው። ያን ጊዜም ዓይኖቻቸው ተገለጡ። ጌታችን ኢየሱስም ማንም እንዳያውቅ ተጠንቀቁ ብሎ አዘዛቸው። እነርሱ ግን ወጥተው በዚያ ሀገር ሁሉ ስለ እርሱ ተናገሩ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።